በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከበደ ነገር እየመጣልህ ነው የማትቋቋመው ተባልክ ተባልክ። ይኸው እንካ፣ እንካ፣ እንካ። ይኸው መንገዱ ተባልክ፣ እንቢያልክ ስለዚህ ተዘጋጅ በይው ቀይ ባሕር የኢትዮጵያ ነበር፣ የኢትዮጵያም ይሆናል። እያለቁ መኖር እየሄዱ መቅረት ግን የኢትዮጵያ ትንሣኤ ዋዜማ ሆኗል። አገሬ ላይ ትልቅ ነገር አለ። ያን ትንቅ ነገር ለማግኘት ደግሞ ምልቂት አለ። ፖለቲካው ይሸነፋል፣ መንፈሳዊ ሕይወት ያለው ያሸንፋል። ፖለቲካ የኢትዮጵያን ብዙ ያሸንፈው ቆይቷል በላዩ ላይ ጭንቅላቱ ላይ ሲሄድበት ቆይቷል። አሁን ፖለቲካን መርገጥ አለባቸው። ፖለቲካ እየረገጠን ነበር እስከ ዛሬ ድረስ አሁን ደግሞ እኛም ፖለቲካን መርገጥ እንችላለን። በኖህ ዘመን እንደነበረው እልቂት ታሪክ እንዳይደገም የሰማይ መልእክት በጥብቅ ተነግሯል። በኖህ ጊዜ እንግዲህ ስምንት ሰው ነው የዳነው። እግዚአብሔር እኮ አዘጋጅቷል ያን ሁሉ ያን የሚያህል መርከብ ግን ያፌዙበት ነበረ። እንደዚህ ትውልድ እግዚአብሔርን ያሳዘነ የለም። በይኮ ተብየን ያልኩት እንደዛም ተብሎ ግን ታሪቅ ያለው እሺ፣ ይሄው እንኩ፣ ይሄም በዚህ ደግሞ ውስጥ ትረፉ ተብለን ማለት ነው። ጊዜው አስፈሪ ቢሆንም፣ በዘመኑ ላይ አሳሳቢ ሁኔታ ቢገጥምም፣ በሐዘን ውስጥ ሰላም፣ በመከራ መሃል መረጋጋትን የሰማይ አምላክ ለትውልዱ እንደሰጠ በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ኢትዮጵያን ያገለለው በግብጽና በሳውዲ አረቢያ የሚመራው የቀይ ባህር መድረክ ዛሬም ሴራ የጠነሰሰ ቢሆንም ቀይ ባህር የኢትዮጵያ ነበር፣ ወደፊትም የኢትዮጵያ ይሆናል አውሬው እንደገነጠላት እንዲሁ ወደ ጥንታዊ ይዞታዋ መመለሱ አይቀርም። ምክንያቱም ከፊት ለፊታችን የሚመጣው የኢትዮጵያ ትንሣኤ ነው። አሁን ግን መሬት ላይ ያለው እውነታ የመከራ እሳት ይነዳል። የሰላም እጦት፣ የጦርነት ድምጽ በሀገሪቷ በዝቷል። ሰቆቃና ዋይታ በምድር ኢትዮጵያ ያለማቋረጥ ሆነዋል። ጠዋት ማታ አስከፊ ዜና ተሰምተዋል። ካህናት፣ ምእመናን፣ ሕፃናት ሳይቀሩ በአሰቃቂ ሁኔታ እየተገደሉ እንደሆነ ዛሬም የዋይታ ድምፅ እየተሰማ ነው። የራሄላውያን እንባ እየፈሰሰ ነው። የተቀደሰችው ከተማ ብዙ መከራ በደረሰባት ጊዜ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስናገር አልሰማችሁኝምና የሕግንም ትእዛዝ ትታችሁታለና እኔም አሕዛብን አስነሳባችኋለሁ። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 17። እግዚአብሔር አገልጋዮቹን ነቢያትን ሁሉ ደጋግሞ ወደ እናንተ ላከ። ሆኖም አልሰማችሁም፣ ትኩረትም አልሰጣችሁትም፣ አልታዘዛችሁምም ቃሌን አትሰሙም፣ በፊቴም አትመለሱም፣ ስለዚህ ለአሕዛብ እሰጣቸዋለሁ። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 4 እስከ 9 እንደ ተጻፈው ካለ መመለስ የጥፋት ትንቢት ይፈጸማል። ያለ ንስሐ የትውልድ ቁጥር ይጠፋል እንዲሉ፣ ስለዚህ ዘመንና ትውልድ ስለ መጻኢው ጊዜ ስለ ቅድስተ ሀገር ኢትዮጵያ በሰማይ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፏል። አገሬ ላይ ትልቅ ነገር አለ። ያን ትንቅ ነገር ለማግኘት ደግሞ እልቂት አለ። በራሱ ምርጫ የመረጠው ህዝብ ማለት ነው። ከዚህ እልቂት ለመውጣት ምንድነው ማስመሰል አያስፈልግ። በኖኅ ጊዜ እንግዲህ ስምንት ሰው ነው የዳነው። እግዚአብሔር እኮ አዘጋጅቷል ያን ሁሉ ያን የሚያህል መርከብ ግን ያፌዙበት ነበረ። እንደዚህ ትውልድ እግዚአብሔርን ያሳዘነ የለም። በይ እኮ ተብየን ያልኩት እንደዛም ተብሎ ግን ታርቅ ያለው እሺ ይኸው እን እንኩ በዚህ ደግሞ ውስጥ ትረፉ ተብለን ማለት ነው። መጨረሻ ላይ የሚመጣው ነገር እጅግ እኮ በጣም የሚገርም ነው። የሚያስደስት ነገር እኮ አለው። እግዚአብሔር በቃ ከተረፈው መሀል የሚገርም ታሪክ ያያል። የሚገርም ቀና ትውልድ ያ ያል ቀና የሚያስብ በቃ ምድራዊ ገነትን ይጎበኛታል ማለት ነው። እድለኛ የሆነ ትውልድ ይሀያ ትውልድ እንዲመጣ የእኛ ልጆች ላይ እንዲደርስ፣ ልክ ኖህ እንደታደለው የእኛ ቤተሰብ ላይ የእኛ ልጆች ላይ እንዲደርስ እናቶች አባቶች መታገል አለባቸው። በቤቱ እየገቡ እየዘመሩ መልካም ስራ፣ ሲወጡም ቀናነታቸውን ይዘው መቀጠል እውነት የሆነውን ጥፋት ሲያውዛው እየተናገሩ የከፋ እየመጣ ነው ብለሽ ቢያቸው። እኔ አብርሃም አምላክ መቼ ነው ለኢትዮጵያ ሕዝብ በቃ ብስራት ይዤ የሚቆመውን ነበረ እኮ። ነበረ ግን ምን ዋጋ አለው? ሕዝቡ የሚሰማ አይደለም። የሚያፌዝ ትውልድ ዋጋ ይከፍላል። የሚያላግጥ ትውልድ ዋጋ ይከፍላል። ያስፈልገናል ቅጣትም ያስፈልገናል መገረፍም አለብን። አንዳንዴ የሰው ልጅ ካወቀበት እንደዚህ ቅጣት ሲመጣ ወደ እግዚአብሔር ይመጣል። በቃ ሰው ልጅ ሲቀጣ አደል የሚገባ። አሁን በዘመኑ ላይ የተንጣለለ ሰማይ የተዘረጋ ደረቅ መሬት አለ ውሃ የሌለው ምድረ በዳ የሐሩር እሳት የሰላም እጦት የበዛበት ምድር ላይ በተአምር የበቀለ የበረሃ አበባ ፈንጥቋል። ይሄውም ምስጢራዊ ትርጓሜው የርቱዓን ሕዝብ ማለት ነው። በዚያን ጊዜ በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል። እግዚአብሔርም የተበዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሴትና ደስታ ያገኛሉ፣ ሐዘንና ትካዜም ይሸሻሉ። ትንቢተ ኢሳይያስ ምዕራፍ 35 ከቁጥር 1 እስከ 10 እንደተጻፈው ዛሬም እንደተለመደው ዘኢትዮጵያ ግብረሰናይ ማኅበር በአንድ ሳምንት ውስጥ ሁለት ጊዜ እርዳታ አድርጓል። ለ162 ቤተሰብ ለአቅመ ደካማ አዛውንትና ለሕፃናት በጠቅላላ ለአብርሃም እንግዳ ቤት ለቤት በመሄድ ዘኢትዮጵያ ግብረሰናይ ማኅበር እርዳታ ያደረገ ሲሆን ለ 47 አባውራ ለሕፃናትና ለአዛውንት የተለያዩ አልባሳት ጫማ ሳይቀር እንዲሁም የትምህርት ቁሳቁስ ደብተርና ቦርሳን ዘኢትዮጵያ ግብረሰናይ ማኅበር በየቤቱ በመሄድ ልዩ የድጋፍ እርዳታን አከናውኗል። በአገልግል ባህላዊና ዘመናዊ ምግብ ቤትም 47 አባወራን ወይም 162 ቤተሰብን በመጥራት ልዩ የምሳ ግብዣ መርሃ ግብርም አድርጓል። በተለይም ደግሞ የተፈጥሮ ግብዓትን ተጠቅመው እዚሁ በማህበሩ አባላት የተሰራውን ልዩ የአገልግል አይስ ክሬምን ለእያንዳንዱ ቤተሰብ በአገልግል ባህላዊና ዘመናዊ ምግብ ቤት ዘኢትዮጵያ ግብረ ሰናይ ማህበር ልዩ የግብዣ መርሃ ግብር አድርጓል። እርዳታ እንድታደርግለት ለሚገባው ሰው አቅምህ በሚፈቅድልህ መጠን በጎ ነገር ከማድረግ አትቆጠብ፣ መጽሐፈ ምሳሌ ምዕራፍ 3 ከቁጥር 27 እንደሚል፣ እውነት እላቸዋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። የማቴዎስ ብስራት ምዕራፍ 25 ከቁጥር 40 የተጻፈውን እያሳሰብኩ ክቡራትና ክቡራን በሰሞኑ ጉንፋን ምክንያት ለተፈጠረው የድምፅ ጥራት መጉደል ይቅርታ እየጠየቅኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ዘኢትዮጵያ